ህጻን እዛው ከኪንጎ ጋር አቃቃችሁን ተጫወቱ። አረ እንደናፈቅኩሽማ አይንሽ ነ ይቺ ነው ማቀ ይሄን ያህል እስክናፍቅሽ ክናፍቅሽ ምን ሽ እንዴት? አታይ እኔ ፍቅር ነኝ፣ አንተ የምትናፍቀኝ። ቆይ ፍቅር፣ እነዚህን ደሞ የት ነው የምታውቂያቸው? እስቲ ምን ሽ ነው የእሷ አቁመት ለአንቺ የሚሆን መስሎች ነው? እቺን ብቀላውራሽ የመሰለች ልጅ ይዘሽ ምዞሪ። ኡፍ ምንም ቀልድ አያስቅም። ዞር ወልከ። መንገዳችን ምን ይመስላል ችግኝ ሁሉ ችግኝ አንቺ? ይቺ ባህር ዛፍ ይውልሽ፣ እንደዚህ አንስቼ ፍቅር አናት ላይ ሳልተክልሽ፣ ጥፊ ከዚህ ጥፊ በናት። ቆይ ምን ልትሆን ነው አንቺ? ምን ትመስላለች? ጓደኛ ያደለች እና ምንሽ ነች? የባርኮት ፍቅረኛ ነች። እሱ ደግሞ ስንት ሚስት ነው ያለው? በዚህ አይነትማ አንቺ መቶሽ እንጂ አይምርሽም ነበር። ክፍታፍ፣ ዝም ብለህ አፍህን አትክፈት። ታዲያ ባለፈው ካዴ ጋ ላይ ይሁም እንዴ ማን? የኔን ባርኮት ነው ካዴ ጋር ያያችሁት? እና ታዲያቺ ዛፍ ሚስቱ ከሆነች ካዴ ምን አባቱ ፈልጎ ነው ስርስሮ የሚለው? የኔ ወንድም ነው ስርስር የሚለው፣ ወሬኛ። እዚህ ቁጭ ብላችሁ አንድ ቁም ነገር እንኳን የላችሁ። የኔ ፍቅሬ እባክሽን ንገሪኝ። እኔ ምንም የማውቀው ነገር የለም ዴቭ ነው ላንቺ፣ እንደምታውቂ ያውቃል። አዎ በደንብ ያውቃል። ይሄኔ እሷ ናት እንደዛ የምታደርገው። የፈለገ ነገር ሊሆን ይችላል። እኔ ፍቅር ማንንም አልሰማም። አንቺ እንደዚህ እንደምትናገሪኝ አልፈቅድልሽም። እሺ አንቺንሽ፣ እንደዚህ የምትናገሪኝ ምን አዲስ ነገር አለ? ምንም ነገር የለም። ቆያቺ። ምን ሆና ነው ሁለተኛ ሴት አምጣልኝ የሚለኝ ፍቅር? አናት አናትሽ ላይ ሳልተኛ ጥፊ ከዚህ አደይ! አደይ! አደይ! ምን እየሆንሽ ነው? በሩን ክፈችልኝ። ሰላም፣ ሰላም። ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሆነ ያለው፣ እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። በቅንነት ላይክ እያደረጋችሁ አበረታቱኝ ፋሚሊ። እና ዛሬ በሰራተኛ አደይ ቀጣ ክፍል ቀጣይ ክፍል መተናላችሁ። ላይክ ሼር ሰብስክራይብ እያደረጋችሁ አንበረታቱን። ሊዱ ያለችበት ታወቀ። ውሽ አንድ ነገር ትንፍሽ ብትይ መጨረሻሽ ዛሬ ነው ብሎ ብላ ይዞ ሊዱን እያስፈራራት ነበር። ናኦል ሰማሽ፣ በርስ እንኳኳ ደንግጦ ነበረ። ከዛ ብላ ይዞ እያስፈራራት ትንፍሽ ካልሽ ዛሬ ነው በጣም ደንግጦ ነበረ። ደመቃና ንጉሥ ደግሞ እየተከታተሉት ነበረ፣ እቤቱ ድረስ። እኔ እምልሽ ምናልሽ? ቆይ ከናኦል ጋር የት ነው የምትተዋወቁት? ምን አገባሽ? ስመስለኝ አንድ ሁለታችንም አንድ አይነት ችግር ውስጥ ነን። ስለዚህ ተስማምተን የናኦልን ነገር ብናስወግዶ ምን ይመስልሻል? ብላ ቤዛ ከፍቅር ጋር እየተመካከረች ነበረ። ሁለቱም በጣም መጥፎ ሴራ እያሴሩ ነበረ። ናኦል እኮ ጓደኛዬ ነው። የምን ተመሳሳይ ቦታ ነው የምትይው? ቆይ የሰማሹ ነገር አለ። ሁሉንም ነገር አውቃል። ሊዱ ያለችው ከናኦል ጋ ነው። አንቺ እንዴት ልታውቂ ይቻልሽ? እኔ እኮ ቤዛ ነኝ፣ ሁሉንም ነገር አውቃለሁ። ናኦል እንደምታውቂ ያውቃል? አዎ በደንብ ያውቃል። ግን ብቻይን ሆኜ የምችል አይመስለኝም። አንቺ ልታግሽኝ ይገባል። ናኦልን በደንብ ያወቅሹ አይመስለኝም። በፈለገው ሰዓት ወስዶ ለአባ ለአፍቶች ይሸጡናል ይሸጠናል። እምቢ ካልን ደግሞ ያስገድለናል። እና ሊዱን ለባለ ሀብት ሽጦታል እያልሽኝ ነው? ምናልባት አው እስካሁን ያልሞተቹ ለዛ ነው። ቆይ ናኦል ከዚህ ውስጥ የገደለ ሰው አለ? የለም፣ ግን እንደምትይ የሚያደርገው ነገር የለም። የሆነ ጊዜ የሆነች ልጅ ከትምህርት ቤታችን ጠፍታ እስካሁን አልተገኘችም። እና ናኦል ነው እንደዚህ ያደረገው። እና እንዴት ነው ካንቺ ጋር እንደዚህ የተዋወቃችሁ? እጅባተመታትዋ በፊት ሁሌ መንገድ ላይ ተጨቃጨቁ አያቸዋለሁ ነው እልም ያይኝ ነበር እና የኔ ልጅ የሆነ ጊዜ ከኮሌጅ ስወጣ ጠብቃኝ ነገረችኝ አረ የለም በእናት የት አባቱ ገብቶ ይሁን እዚህ እያየ ነው አልነበር እንዴ እኔ ግራ የገባኝ ምን አባቱ ፈልጎ ነው ልጅቷን ያገታት ልጁ እኮ የፍቅር ጓደኛ ነው ያኔ እሷ ናት እንደዛ የምታደርገው ፍቅር ምን ፈልጋ እንደዚህ ታደርጋለች እሷ ከሰው ጋር መጣላት ምን መች ትዘየጋለች? ያኔማ የሆነ ነገር አለ። በቃ የራሳቸው ጉዳይ በቃ በቃ። አንተ የሊዱ አፍቃሪ ወይስ የአዳይ አፍቃሪ? ኧረ እሷ በአፍንጫ የትውጧ፣ ምናም ምንም አይመቸኝም። ያው አዳይ ስትጨነቅ ደብሮኝ ነው ደግሞ፣ እና የምናግዛን ነገር ካለ ብዬ ነው። ባካቸው የራሳቸው ጉዳይ፣ እያደ ነበረ። ደመቃ ደመቃ፣ በጣም የራሳቸው ጉዳይ እያደ ነበረ። ንጉስ ደግሞ በጣም ለአዳይ ስለሚጨነቅ አዳይ ስትጨናነቅ ማየት አልፈልግም እያለ አዳይን ሊረዳት እየፈለጋት ነበር። ሊዱን ግን ሊያገኙት አልቻሉም። ያው ናውል የምገባበት ቤትም ድረስ ሄዶ ነበረ አላገኙትም። አገስካቸው አላገስካቸው መጥቶ አንተ ላይ መፍረዳቸው አይቀርም፣ የራሳቸው ጉዳይ እያል ደመቀ ንጉስን ወይም ደግሞ ኪንጎን እየመከረው ነበረ ማድረግ ያለብንን ነገር አድርገናል። እኔ ከዚህ በኋላ አይመለከተኝም። ከዚህ ድረስ መተን ከዚህ በኋላ እንዴት ነው ወደኋላ ኋላ የምንፈገፍገው? አረ በናትህ፣ ማን ደው ፈልግልኝ ብሎ ነው የምታሽቃብጠው? እንደፈለገ ያድርጋት። አይመለከተኝም። በኋላኛ ላይ መፍረዳቸው አይቀርም እያሌ ነበረ። አው ሁሉ ጊዜ የሆነ ችግር ሲፈጠር ኪንጎና አንድ ሀይማንድ ነው እንደዚህ እያደረገ እያሉ እያወሩ ውሌ ይሰማል ማለት ነው ያው ደመቀ ኪንጎግን አልቻለም። የአደይ አፍቃሪ አደይ እንድትጨነቅና ሊዱ እንድትታገት አልፈለገም ነበረ እና ከዚህ ቦታ እልም ብለን መጥፋት አለብን። እኛ ምንም የምናመጣው ነገር የለም። እኛ ባሰምንላቸው ልክ እነሱ ለእኛ አስቡ እያሌ ነበረ። ስለዚህ በራሳቸው መንገድ ያስተካክሉ፣ የራሳቸው ጉዳይ ብሎ ደመቀ በንዴት ንጎን ኦን ነበረ። ነበር፣ ነው ከሰው ምስጋና የምጠብቀው ያው አትሸወድ፣ ማንም ማንንም የመሰግነኝ ጠብቅ። ያላቀ ግን እኔ እንዳላደረኩት በደንብ ያውቃሉ? በደንብ ሊያምኑን ይገባል። እኛ ማን ያምናናል ዳይመንድ እና አዳይን አግተናታል። በቃ ከዚህ ተነስቶ ነው የጠረጠሩን በቃ መጠርጠር ያለ ትክክል ናቸው። ቢጠረጥሩንም ትክክል ናቸው። በቃ አንተ የሆነ የምታስቀብጦ ነገር አለ። ለምን ጥገኝነት ጠብቀ እነሱ ጋ አትኖርም? ከአደይ ጋ ከሆነ እንኳን ጥገኝነት፣ ለምን ዘመኛቸው አልሆንም እያለ ነበረ እና ፍቅርን ጠይቄ ልዳር፣ አንተ ቀልድ እያለ ነበረ። አንተ ቀልድ ያልተነካ ግልግል አያውቅም አሉ ስንት ነገርኩ ለአደይ፣ እንደዚህ መሆንን አቁም። አደይ ያንተ ብትሆን ኖሮ ዱሮ ነበረ የምትሆነው። ይህ ሁላ ነገር ውስጥ እስክትገባ አጠብቅም ነበረ። በቃ ነገረች እኮ በአፏ ነገረች፣ መናት እያለ ነበር። አልፈልግም አለች እኮ ምንሽ ነው? በቃ ሌላ ሴት ሄደን እንፈልግልን። ለማንኛውም የራሱ ጉዳይ ብሎ ደመቀ ጥሏት ሄደን። እንዴ ልተው ልቤ እኮ እሷ እሷ ማለት አልቀረም፣ ማለት እውነት ነው። አው ሰው ስታፈቅሩ ብዙ መስዋዕት ትከፍላላችሁ። ያ ሰው እናንተ ካልተደርዳ ግን ያንን ሰው ራሳችሁን መጉዳት የለባችሁ። አው ኪንጎ በጣም ያፈቅራታል፣ አዳይ ግን ለእሱ ምንም ቦታ የላትም። አዳይ ብዙ ሰዎች ስለሚያፈቅሯት እሷ ለአንድም ሰው ምንም ቦታ የላትም ማለት ነው ለፍቅር። ለዴቭ ያፈቅራታል፣ ባርኮት ያፈቅራታል ኪንጎ ኪንጎም ያፈቅራታል። ብዙ ወንዶች ለአዳይ ትልቅ ፍቅር አላቸው፣ ግን እሷ ምንም ልትረዳ አልቻለችም። አንድንም ልትረዳ አልቻለችም። ሁሉም ሰው በእሷ ፍቅር እየተጃጃሉ ነው ያሉት ማለት ነው። እሺ ከዛስ ምን አደረግሽ? ግን የሆነ ጊዜ ላይ ከልጅቷ ጋር ተጣሉ። አዳይ እነሱ የሚያወሩትን ምስጢር ተደብቃ እየሰማቻቸው ነበር። ከዛ ቪዲዮዋን አንስቼ ወደ ቤት ተመለስኩ። እሱም ልጅቷ እንደጠፋች እና አፋልጉኝ እያለ ትምህርት ቤታችን መጣ ብላ የናኦልን ታሪክ ለቤዛ እየነገረች ነበር ፍቅር። ከዛ ቤዛ በጣም ደነገጠች። አዳይም ደግሞ በድብቅ እየሰማች ነበር። እና ምስጢሩ ተሰማ። አዳይ ልዱ እንደታገተች እነሱ እንዳሳገቷት ልጁ አዳይ ሰማቻቸው። ለዛ ነበረ በዚህ ቪዲዮ ነበረ ልዱን ናኦልን እያስፈራራሽ አደይን ልዱን ያሳገሻት እያለች ቤዛ አስፋ ጋር እያወራች ነበር በፍጹም እኔ ልዱን አይደለም ያልኩት እና የልዱ መታገት የማን ሀሳብ ነው እባክሽ አለች ቤዛ እራሱ ናኦል ነው ያገታት እኔ ምንም የማውቀው ነገር የለም ልጅቷን ግን ናኦል የገደላት ይመስልሻል አዎ ገሏታል እኔ ግን አይመስለኝም። ዝም ብሎ ሰው ሲያስፈራራ ነው እንጂ ልጅቷ የተገደለች አይመስለኝም አለች ቤዛ። የፈለገ ነገር ሊሆን ይችላል። እኔ ፍቅር ማንንም አልሰማም እያለች ነበር። አዳይም ደግሞ እያዳመጠቻቸው ነበረ። ነገር ግን አሁንም ቪዲዮ እኔ ጋ የለም። የቴዳ ቪዲዮ ናው ወደዚህ ቤት ከመጣ በኋላ ተቀየረብኝ። ቪዲዮንም ወስዶታል። እኔ ጋ የሆነ ነገር አለ። ነገር ግን ምን ብላ ደነገጠች። ፍቅር የምርሽ ነው የናኦል ነገር አንቺ ጋር ምን ሊኖር ይችላል? ከዛ በጣም ደንግ ጠፍ እኔ አላ ምንም ቤዛ አለች ፍቅር እኔም ባ እኔም ቤዛ ቀለል ሰው አድርገሽኛል። በጣም ጥሩ። አሁን ናኦልን ለማስወገድ ጥሩ ጥሩ መረጃ ነው የያዝነው ብላ በፊት ምስጢሯ እንዳይወጣ ከቤዛ ጋር ልትስማማ ነው ፍቅር እንደ ልጠቀምበት እችላለሁ። አንቺ እንደሰማሽ አውቆ ባዶ ያስቀራናል ብላ ቤዛም ከእሷ ጋር እየተመካከረች ነበር። ለዴቪ እና ለባርኮት ተናግረን ናኦልን እናሳስራለን ብላ ፍቅር ወሰነች። የእሷ ምስጢር እንዳይሰማ ቤዛ ስላወቀች ቶ ቤዛ ጋር መድረሱን ስላወቀች ነገሩን በቀላል ናኦል እንድያዝ ልታደርግ ነው ፍቅር። በጣም ደስ ይላል። ሊዱም ትመሰክርበታለች። ከዛ በኋላ ምንም ነገር አተርፈውም። ጥሩ ግን ካንች ግን ካንች ጋር ምን አይነት ስምምነት የነበረ የነበራችሁ ስትል እሱ አንችን አይመለከትሽም አለች። ፍቅርም እሱ ጉዳይ ይለቅና እማደርገውን ነገር አውቃለሁ። ነው ግን አንቺም ከናኦሌ ባሽ ሴት ነሽ፣ ነገር ግን ከኔ ጋር እንደዚህ አይነት ጫዋታ እንዳትጫወች ብላ የፍቅርን ምስጥር ከሰማች በኋላ ፍቅርን አስጠነቀቀቻት። ቤዛ የናኦሊን ጉዳይ እንጨርስና የአንቺን እና የኔን ጉዳይ ደግሞ ቀስ ብለን እናወራለን አለቻት። ከዛም ቤዛ ተናደደች። ናውል ከዚህ አስወጣኝ በናት ብር ከሆነ የምትፈልገው እኔ የፈለግከውን ብር ሰጥካለሁ እያለች ልዱ እየለመነች ነበር። ናውል ግን የሆነ ክላስ ውስጥ ዘግቶባት እያስፈራራት፣ በጣም እያሰቃያት ነው የምገኘው። ቆይኔን እንደዚህ በማድረግ ምንድን ነው የምትጠቀመው? በአንቺ የምትጠቀማቸው ብዙ ነገሮች አሉ። በጣም ብዙ ነገሮች አላት። አረባኪና ኦል ከዚህ ነገሩ ብቻ አስወጣኝ አንተ የፈለከውን ሁሉ ነገር ነው ማደርግል ብላ እየ ለመነችው ነበረ። መጀመሪያ ግን የሆነ ስራ አሰራሽ አለው ብለዋት ነ የወሰዳት እና በጣም ያሳዝናል። ሰው አትመኑ፣ በአሁኑ ሰዓት ማንኛውም ሰው አትመኑ። ወዳጅ መስሎ እናንተ ሊጎዳ ይችላል። እና በአሁኑ ሰዓት ይሄ ድራማ እኛ ለእኛ ብዙ ነገር ብዙ ትምህርት ይሰጠናል። ሰው አምናችሁ ቤታችሁ አምጥታችሁ በኋላ ያ ሰው ዞሮ እናንተን ይጎዳል፣ በማይሆን ቦታ ያደርጋ ይወስዳችኋል ማለት ነው። ሰውን አትማን። ገና ለምለም አደይ ፍቅርንም አመጣችኋለሁ። ምናልባት ለምለም ብቻ ናት የምትከብደኝ፣ የምትችለው ግን ሁላችሁንም አመጣችኋለሁን፣ አትፍሪ እኔ ማንንም አልፈልግ። ለምንድን ነው እነሱ ደግሞ እዚህ የምመጡት? እነሱንም ልሸጣቸው ነው? ናሁን፣ ለምንድን ነው ግን እንደዚህ አይነት የቆሻሻ ስራ ምሰራ? ለእኔ ብላ የቆሻሻ ማንነት ውስጥ የገባች ሴት አለች። አሁንስ ተረዳሽኝ? ማናት? ለአንተ ብላ እዚህ ቆሻሻ ስራ ውስጥ የገባችሁ አውቃለሁ። በጣም ግዴለሽ ነች። ግን ለእኔ ብላ ነው እንደዚህ አይነት ህይወት ውስጥ የገባችሁ እሷ ሲሎ ይሄን ሁሉ ነገር ማደርገው እያሌ፣ ሊዱን እየነገራት ነበረ። አልገባኝም። ለእኔ ብላ ራሷን መሰዋትነት አደረገችልኝ እሷን ለማግኘት ሲል እናንተ መሰዋትነት ለማድረግ ግዴታ፣ ይሄ ነው እያሌ ነበረ። ብሌ ማናት፣ አታውቂያትም። ግን አንድ ቀን አገኛታለሁ ብዬ ተስፋ አለኝ። ታውቂያለሽ፣ በጣም ነበረ የምታፈቅረኝ እኔም በጣም ነው የምወዳት። እነሷን ማትረፍ ግዴታ፣ ይሄ ነው ለዛ ነው ይህን ሁሉም አደርገው ለእሷ ነው እያለ ነበረ። እና የኔ እና የእሷ ነገር ምን ያገናኛል? ያመሃል እንዴ? አንቺም እዚህ ያለሽ እሷን ለማግኘት ነው። አልገባኝም። ብሌን እስካሁን ከቤት እንደወጣች አልተመለሰችም። እናቴ ሁለት ኩላሊቷ ፌል ስለሆነባት እሷም አራቡ ጋር እየሄደች ነበረ ብር የምታመጣልኝ እንጂ ምንም ማቆ ነገር አልነበረም እና ያኔ እናቴን ለማሳከም ከኮሌጅ ሴቶችን እየለቃቀምኩ ከዛ ሰውዬ ከዛ አረብ እያቀረብኩኝ እናቴን እያሳከምኩ ነበር፣ አለ እና ከዛ ብሌንን አገኘኋት። በጣም ነው የተናደድኩባት ታውቂያለሽ። እና ተናድጄ ስደበድባት ፍቅር ቪዲዮ ቀረጸችኝ። በዛ ምክንያት ነው እናንተ ቤት የመጣሁት። ፍቅር እንደዚህ አይነት ስራ ትሰራለች? አይ ግን ያን ይሄን አይል ብር አልነበረኝም። ብሌን ናት ያንን ይሄ ሁሉ ብር ሰብስባልኝ ለእናቴ ህክምና ሰታ ከዛ በኋላ ጠፋችብኝ። ከዛ በኋላ አግኝቻ ተላቅም እና ወዴት ሄደች? እናቴ ዳነች ማለት ነው? አልዳነች ብሌን ከሄደች በሁለት ቀኗ እናቴ ሞታች፣ እያለ ነበረ። የራሱ ህይወት ለማስተካከል የሰውን ህይወት ማበላሸት ጥሩ አይመስለኝም። ከዛ እናቴ ጋ ያስገባችኝ ብሌን፣ ለእናቴ ለብላ ያደረገችው በሙሉ ነገረችኝ። ከዛ በኋላ ብሌንን ለማግኘት የምችለው ነገር በሙሉ አደርጋለሁ እያለ እየነገራት ነበረ። ግን የሰው ህይወት አበላሽቶ የራሱን ስሜት ብቻ መከተል የለበትም። ይሄን አውል የምባል ልጅ የራሱን ህይወት ለማስተካከል ብሌንን ለማግኘት ብሎ ብዙ ሴቶች አደይንም ሊዱንም ሊሸጣቸው ውይይት ላይ ነው ያለው። ነዛ ነው እናንተንም የምሸጣችሁ ታዲያ ይሄ ከፍቅር ጋር ምን ያገናኘዋል? እሷ ናት አንተ እንድትወስደኝ ያደረገችው! ከዛ በኋላ ብሌን እንደ ጠፋሽ ስታቅ ያንን ቪዲዮ አሳይታይ ለፖሊሶች ልትነግራ ልታስይዘኝ ነበር፣ ታስፈራራኝ ነበር እያለ ነበረ እና በጣም ብዙ ነገሮችን ማስደርጋብኛለች እያለ እየነ